ሰላም ጤና ስጥልን ክቡራን ተመልካቾቻችን፣ ከሐረሪ ቴሌቪዥን የሰዓቱን የአማርኛ ቋንቋ ዜናዎች ወደ እናንተ ይዘን ቀርበናል። ዜናዎቹን እየመራው ሊንሽ ምልስ አብራችሁ ቆይታ የምታደርግ ይሆናል። በቅድሚያም ክልላዊ ዜናዎች በክልሉ ስራ አጥነትን በመቅረፍ የዜጎችን ተጠቃሚነት የሚያጎለብቱ ስራዎች ተጠናክረው እንደቀጠሉ የሐረሪ ክልል ኢንተርፕራይዞች ልማትና ኢንዱስትሪ ቢሮ ኃላፊ አቶ እስማኤል ዩሱፍ ገለጹ። የሐረር ፖሊቴክኒክ ኮሌጅ በተለያዩ ዘርፎች የአጫጭር ስልጠናዎች ማስጀመሪያ መርሃ ግብር አካሂዷል። ናርዶስ ዳምጤ ተጨማሪ አላት። የሐረር ፖሊቴክኒክ ኮሌጅ በተለያዩ ዘርፎች አንደኛ ዙር የአጫጭር ስልጠናዎች ማስጀመሪያ መርሃ ግብር አካሂዷል። የክልሉ ኢንተርፕራይዞች ልማትና ኢንዱስትሪ ቢሮ ኃላፊ አቶ እስማኤል ዩሱፍ እንደገለጹት ስልጠናው ገበያ መሪ የሆነ ክህሎትን የሚያስጨብጥ መሆኑን ጠቁመዋል። ስራ አጥነትን በመቅረፍ የዜጎችን ተጠቃሚነት የሚያጎለብቱ ስራዎች ተጠናክረው እንደሚቀጥሉም ገልጸዋል። አቶ እስማኤል አክለውም በስልጠናው ወቅት የቋንቋ እክል እንዳይፈጠር ለሁሉም ሰልጣኞች ተደራሽ እንዲሆን በሶስቱም ቋንቋዎች ስልጠናው እንደሚሰጥ ተናግረዋል። ሰልጣኞች ባገኙት ክህሎትና የስራ እድል አማካኝነት ራሳቸውና ክልላቸውን ለመለወጥ መስራት አስፈላጊ መሆኑን ጠቁመዋል። የውጭ ሀገር የስራ ስምሪትም ሆነ በሀገር ውስጥ ተደራጅቶ ለመስራትና ስኬታማ ለመሆን በኮሌጁ የሚሰጠውን ስልጠና በአግባቡ ተከታትሎ በማጠናቀቅ የሲኦሲ ወይም የአቋም ምዘና ፈተናን ማለፍ እንደሚጠበቅባቸው አሳስበዋል። የሐረሪ ክልል የቴክኒክና ሙያ ትምህርትና ስልጠና ኤጀንሲ ኃላፊ ወይዘሮ ኢማን መሀመድ በበኩላቸው ህብረተሰቡ በየቀበሌው በመሄድ በሚፈልገው የሙያ መስክ መሰልጠን እንደሚችል ገልጸዋል። ከምንም በላይ የሰልጣኞች ዝግጁነት እንደሚያስፈልግና ስልጠናውን በብቃት ተከታትሎ የመጨረስ አቅምና ቁርጠኝነት ሊኖራቸው እንደሚገባም ተናግረዋል። መንግስት ከፍተኛ በጀት በመመደብ ለማህበረሰቡ ያቀረበው ይህ ስልጠና ያለውን የስራአጥነት ችግር ለመቅረፍ ከፍተኛ ሚና እንደሚጫወትም ገልጸዋል። የኮሌጁ ዲን አቶ አሰፋ ቶልቻ በበኩላቸው ስልጠናው በተለያዩ አካባቢ ለሚገኙ ስምንት መቶ አስራ ሶስት ሰልጣኞች እንደሚሰጥና ከሁለት እስከ ሶስት ወራት ባለው ጊዜ እንደሚጠናቀቅም ተናግረዋል። የስልጠና መስኮቹም በኮንስትራክሽን ቴክኖሎጂዎችን አውቶሞቲቭ፣ ስነ ውበት፣ ብረታብረት፣ እንጨት ስራ፣ ሆቴልና በምግብ ዝግጅት እንዲሁም በመሳሰሉት እንደሚሰጥ አክለዋል። እስካሁን በሶስቱም የገጠር ቀበሌዎች ለስልጠናው ምዝገባው ሲካሄድ የቆየ መሆኑን ገልጸው ከነገ ጀምሮ በሁሉም ተቋማት ስልጠናው መሰጠት እንደሚጀምር አስታውቀዋል። ከሰልጣኞቹ መካከል 729 የሀገር ውስጥ የስራ ስምሪት እንዲሁም 84 ለሚሆኑ ደግሞ የውጭ ሀገር ስምሪት ሰልጣኞች እንደሚሰጥ ተናግረዋል። ፓርቲው አብሮነትን መተሳሰብን ማዕከል በማድረግ ሰው ተኮር ተግባራትን እያጠናከረ ይገኛል ሲሉ በብልጽግና ፓርቲ ሐረሪ ክልል ቅርንጫፍ ጽህፈት ቤት የሴቶች ክንፍ ኃላፊ ወይዘሮ ኢሪት በራህድሌ ተናገሩ። በብልጽግና ፓርቲ ሐረሪ ክልል ቅርንጫፍ ጽህፈት ቤት ሴቶች ክንፍ በሀረር ማረሚያ ቤት ውስጥ ለሚገኙ ተማሪዎች የቁሳቁስ ድጋፍ አድርገዋል። ገዛኛ ራጌ በብልጽግና ፓርቲ ሀረር ቅርንጫፍ ጽህፈት ቤት ሴቶች ክንፍ በሀረር ማረሚያ ቤት ውስጥ ለሚገኙ ተማሪዎች የትምህርት ቁሳቁስ ድጋፍ አድርጓል። የድጋፉ ስነ ስርዓት ላይ የተገኙት የክልሉ ሴቶች ክንፍ ኃላፊ ወይዘሮ ኢሪት በርሃሌ እንደገለጹት ብልጽግና ፓርቲ አብሮነትን፣ መተሳሰብን፣ እርስ በርስ መረዳዳትን ማዕከል በማድረግ ሰው ተኮር ተግባራትን በማስቀደም በርካታ ሰውኛ ተግባራትን አከናውኗል፣ እያከናወነ ይገኛል ብለዋል። በፓርቲው መሪነት በልዩ ትኩረት እየተከናወኑ ያሉ ሰው ተኮር ተግባራት የዜጎችን ጊዜ ሰብዓዊ ችግሮች ከማቃለልና ከመፍታት ባሻገር የአብሮነትና አንድነትን የሚያጠናክር ስራ መሆኑንም ጠቁመዋል። በዘንድሮ እኔ እያለው አንድም ተማሪ በትምህርት ቁሳቁስ ችግር ከትምህርት ገበታ አይገለልም በሚል መሪ ሀሳብ የብልጽግና ፓርቲ ሴቶች ክንፍ ሀረሪ ክልል ቅርንጫፍ ጽህፈት ቤት በየደረጃው ባሉ የክንፍ አመራርና አባላት የሴት አደረጃጀትና ሌሎች የህብረተሰብ ክፍሎችን በማስተባበር የትምህርት ቁሳቁስ የማሰባሰብና የመለገስ ስራዎች በትኩረት አጠናክረው ቀጥለዋል። እነዚህ ሰው ተኮር ፕሮግራሞች ማጠ ከረ ፋይዳው ዘርፈ ብዙ ነው ያሉት ወይዘሮ ኢሪት በአንድ በኩል ለተቸገሩ ወገኖች ችግራቸውን የማቃለል ሲሆን፣ በሌላ በኩል ደግሞ የማህበረሰቡን የመረዳዳት፣ የመተጋገዝ፣ የአብሮነት እሴትና ባህል ለማጎልበት ይረዳል ብለዋል። የብልጽግና ፓርቲ ሀረሪ ክልል ሴቶች ክንፍ ቅርንጫፍ ጽህፈት ቤት ምክትል ኃላፊ ወይዘሪት ቱሪና ኢብራሂም በበኩላቸውም የነገ አገር ተረካቢ የሆኑት ተማሪዎች በኑሮ ጫና ምክንያት ትምህርታቸውን እንዳያቋርጡ የትምህርት ቁሳቁስ ድጋፍ በማድረግ መርዳት እንደ የሚገባ ገልጸዋል። ለተማሪዎች የሚደረገው የትምህርት ቁሳቁስ ድጋፍ ተጠናክሮ የሚቀጥል መሆኑን ተናግረዋል። በስነ ምግባር የታነጸ የፖሊስ አባል ለማፍራት የዜጎች ሚና የጎላ መሆኑን የሐረሪ ክልል ፖሊስ ኮሚሽን አስታወቀ። ኮሚሽኑ አስረኛውን ዙር የፖሊስ ምልመላን አስመልክቶ መግለጫ ሰጥቷል። ያብስራ አሰግድ የሐረሪ ክልል ፖሊስ ኮሚሽን አስረኛውን ዙር የፖሊስ ምልመላ አስመልክቶ መግለጫ ሰጥቷል። በኮሚሽኑ የማሰልጠኛ ተቋም ዳይሬክተር ረዳት ኮሚሽነር ያየ አብዱ ሰታር የአስረኛ ዙር ፖሊስ ምልመላን አስመልክቶ መግለጫ ሰጥተዋል። የማሰልጠኛ ዳይሬክቶሬት ዳይሬክተር ረዳት ኮሚሽነር ያየ አብዱ ሰታር እንደገለጹት አጠቃላይ የምልመላ ቅድመ ዝግጅት በማድረግ ላይ እንደሚገኙ ገልጸው በስነ ምግባር የታነጸ ፖሊስ ለማፍራት የዜጎች ሚና የጎላ መሆኑን ተናግረዋል። ከራስ በፊት ለሕዝብና ለሀገር ቅድሚያ ሰጥቶ የሚሰራ ለሙያው ታማኝ የሰውን ሰብአዊ መብት የሚያከብር ፖሊስ መልምሎ ለማሰልጠን ሕብረተሰቡ በጥሩ ስነ ምግባር የታነጹ ወጣቶችን እንዲመርጥና እንዲቀጠሩ የበኩላቸው ሚና ሊወጡ ይገባል ብለዋል። አጠቃላይ የምልመላው ሂደት በሶስት ምዕራፍ እንደተከፈለና አንደኛው ምዕራፍ ቅድመ ዝግጅት ተጠናቆ ወደ ምዝገባ ሂደት ለማለፍ ቀናቶች እንደቀሩትም ገልጸዋል። ለምልመላ የሚመጡ ተመዝጋቢዎች ከወዲሁ ዝግጅት እንዲያደርጉና ሙሉ የምልመላ መስፈርቶችን በኮሚሽኑ ማህበራዊ ትስስር ገጾች እንዲሁም በወረዳ ፖሊስ ጣቢያዎች እንደሚለጠፍ መናገራቸውን ከኮሚሽኑ የተገኘው መረጃም ያመላክታል። በሐረሪ ክልል በሶፊ ወረዳ ቂሌ ቀበሌ በማሽላ ኢኒሽቲቭ 500 ሄክታር መሬት እየለማ እንደሚገኝ ተገለጸ። አርሶአደሮቹ በምርቱ ተጠቃሚ ለመሆን በስፋት እየሰሩ እንደሚገኝ ገልጸዋል። ለትዕግስት በለጠ ዘገባ ፍቃዱ በላይ በሐረሪ ክልል በሶፊ ወረዳ ቂሌ ቀበሌ በማሽላ ኢኒሽቲቭ አምስት መቶ ሄክታር መሬት እየለማ እንደሚገኝ ተገልጿል። የዝናብ እጥረት መቋቋም የሚችል እና በአጭር ጊዜ የሚደርስ አዲስ የማሽላ ምርጥ ዘር በመዝራት ውጤታማ ለመሆን እየሰሩ እንደሚገኙ በክልሉ የሶፊ ወረዳ ቂሌ ቀበሌ አርሶ አደሮች ገልጸዋል። ዘንድሮ በክልሉ የታየው የዝናብ እጥረት ምክንያት በማድረግ መንግስት ምርትና ምርታማነት ለማሳደግ ምርጥ የማሽላ ዘር በማባዛት አርሶ አደሮች በምግብ ራሳቸው እንዲችሉ በትኩረት እየተሰራ መሆንም ይታወቃል። ከሐረሪ ብዙኃን መገናኛ ኤጀንሲ ጋር ቆይታ ያደረጉት የሶፊ ወረዳ ቂሌ ቀበሌ አርሶ ወታደሮች የዝናብ እጥረት የሚቋቋም አዲሱ የማሽላ ዘር በአጭር ጊዜ የሚደርስ ና ጥሩ ምርት እንደሚሰጥ ተስፋ ማድረጋቸውን ገልጸዋል። አዲሱ የማሽላ ዝርያ በትንሽ እርጥበት በአጭር ጊዜ የሚደርስ በመሆኑ የምግብ ዋስትናን ለማረጋገት ከፍተኛ ሚና እንዳለው ገልጸዋል። ዘንድሮ ከሌላኛው ጊዜ በተሻለ መልኩ ምርት እንደሚያገኙ ያላቸውን እምነት የገለጹት አርሶ አደሮቹ የግብርና ባለሙያዎች ድጋፍ ና ግንዛቤ እንዳልተለያቸውም ተናግረዋል። ሂዱ ተነት የዘንድሮ ምርት በአነስተኛ እርጥበት ነው የጀመር ነው። ጥቂቶች በደረቅ አፈር የተዘሩ ናቸው። እነዚህ ዘሮች ዝናቡን ካገኙ ይይዛሉ። በ500 ሄክታር መሬት ላይ ዘርተን አስፈላጊውን ማዳበሪያ ተጠቅመን ዘንድሮ ከሃያ ሺ ኩንታል በላይ ምርት እንጠብቃለን። አሞ አከሞ ጋጫምሳ ከይዘ ኩነትን አመን ወያለ የሮ መቀባተ መለ ብሽንጋ ሰን አንቢሰው ኩን ሞ ልቡዳ የዝናብ እጥረት አለ ቢሆንም ማሽላው ህይወት አድን ነው። መንግስት ያመጣልን ምርጥ ዘር ማሽላ ከዚህ በፊት ጥቅም ላይ የዋለው ዘር ዝናብ ከሌለ እዚያው ይቀራል። ሽንጋን ዱር ፈጫፈኑ ፊ ኩንኳራ ገረገረ ካኻኒ ዳዩ አመኒ ጅራተ መለ ራተ ሰኑራ ገልፈች ለምኔቲ ረኪኑ ጉዳኑ ረፊቲ አሟራ ድሮ የምንዘራውና የአሁኑ ማሽላ መካከል ትልቅ ልዩነት አለ። አሁን የምንዘራው የተመረጡ ዘሮች በጣም ቆንጆ ናቸው። እናም ጥሩ ውጤት እንደምናገኝ ተስፋ እናደርጋለን። ከግብርና ልማት ባለሙያዎች የሚደረገው ድጋፍም ጥሩ ነው። በወረዳው ቅሌ ቀበሌ የግብርና ልማት ባለሙያው አቶ ፍቅሬ ከበደ እንደገለጹት ውጤታማ የተባለው የማሽላ ዝርያ በ2016 የተጀመረ መሆኑንና ጥሩ ምርት ያለው መሆኑን ገልጸዋል። በቀበሌው በ500 ሄክታር መሬት በማሽላ ኢኒሽቲቭ እየተመረተ መሆኑን ገልጸው ከ20 ሺ ኩንታል በላይ ምርት ይገኛል ተብሎ እንደሚጠበቅም አስታውቀዋል። በሶፊ ወረዳ በአጠቃላይ በማሽላ ኢኒሽቲቭ ሄክታር መሬት እየለማ እንደሚገኝም ተናግረዋል። ዘር በተገኘው እርጥበት ነው የጀመር ነው። በቂ እርጥበትም አልነበረም። ዘር ከጀመርነው በኋላ አንዳንዴ እንደውም በደረቁ ነው የዘራ ነው። ግን ትንሽ ሁለት ሶስት ጊዜ መሬቱም ስላለሰለሱት ማለት ነው ያላትን እርጥበት እዛው ጋር ይዞ የመቆየት እንትናለው መሬቱ ማለት ነው። እና አምስት መቶ ሄክታር ነው የዘራ ነው። ሁሉንም ግብአት ተጠቅመናል ማዳበሪያም ዩሪያም እና ዳፕም እስከ 22000 ኩንታል እንጠብቃለን። እግዚአብሔር ካለ ግን የተወሰነ በ30 በ20 ፐርሰንት ሊያንስ ይችላል። ምክንያቱም የነበረው የዝናብ እጥረት የዛን ያህል እንትናል እንችላለን ግን ኦልሞስት እስከ 20000 ኩንታል እንጠብቃለን ሌላው የወረዳው ባለሙያ አቶ ወርቁ ሙሉጌታ በበኩላቸው ከመሬት ዝግጅት ጀምሮ አሁን እስከ ደረጃ አስፈላጊው ድጋፍ እየተደረገ መሆኑንም ገልጸዋል። አዲሱ የማሽላ ዝርያ ከነባሩ ሰፊ ልዩነት ያለው መሆኑን ገልጸው በአጭር ጊዜ በመድረስ የአርሶ አደሩን ችግር ይፈታል ብለው እንደሚጠብቁም ተናግረዋል። akka hojjetaa misoomaatti nuti ekspertiiniisni እንደ ልማት ሰራተኛው ከመሬት ዝግጅት ጀምረን በማስተባበር ለማሽላና በበቆሎ ክላስተር አስፈላጊውን ድጋፍ በማድረግ አርሶ አደሩ ጎን በመቆም የግንዛቤ ማስጨበጫ ስራ ሲሰራ ቆይቷል። አርሶ አደሩን በምግብ ዋስትና ራሱን እንዲችል በትኩረት እየተሰራ መሆኑም ተገልጿል። በሐረሪ ክልል በሐኪም ወረዳ በችግኝ ማፍላት የተሰማራው መሀመድ ሀሰን ምርቶቹን ለገበያ በማቅረብ ተጠቃሚ መሆን እንደቻለ አስታወቀ። የክልሉ ግብና ልማት ቢሮ በዘርፉ የተደራጅተው የተሰማሩ ባለሙያዎች የሚደረግላቸው ድጋፍ እንደሚቀጥል አስታውቋል። የመሐመድ አብደላ ዘገባ እንደሚከተለው ይቀርባል። በከተማ ግብርና የተሰማሩት አቶ መሀመድ ሀሰን በሀኪም ወረዳ ነዋሪ ሲሆን የግብርና ስራቸውን የጀመሩት የአትክልት ዘርና የእንስሳት መኖ በማቅረብ ነበር። ከልጅነታቸው ጀምሮ ዛፎችን መትከልና መንከባከብ ፍላጎት እንደነበራቸው የተናገሩት አቶ መሐመድ ሀሰን አሁን ላይ እየተገበረ የሚገኘው የአረንጓዴ አሻራ መርሃ ግብር ለስራቸው መነሳሳት የፈጠረላቸው መሆኑን ገልጸዋል። ህብረተሰቡ የተመጣጠነ ምግብ እንዲያገኝ የአትክልት ምርቶችን በማምረት እየሰሩ መሆኑንም ተናግረዋል።

ዘንድሮም በተሻለ እየሰራው ነው። ምርትና ምርታማነትን ለማሳደግን እየሰራው እገኛለሁ። አትክልትና ፍራፍሬ ተፈላጊ ናቸው። መንግስትም ትኩረት ሰጥቶ እየሰራ ነው። እኔም እንደ ግለሰብ ኃላፊነቴን እወጣለሁ። ቲጋፋቱሙማ ለሙማ የበሁዳፍ ዋንከኖ ፈጀቹ እነረጅረ ጀዳየቲን ዋንከኖ ኤገሌ ጀቹ ችግኛ ፍልተው እያዘጋጁ ለገበያ በማቅረብ በውጤታ ማነት መቀጠላቸውን ጠቅሰው ለሌሎች ወጣቶችም የስራ እድል መፍጠር መቻላቸውን ተናግረዋል። ሌሎች ወጣቶችም ችግኝ ማፍላት ስራ ላይ በመሳተፍ ራሳቸውንም ሆነ ቤተሰቦቻቸውን በማገዝ ተጠቃሚ መሆን እንደሚችሉ አስታውቀዋል። አቅሞ ቤከሙት ሙድራን አትክልትና ፍራፍሬ ማለት የተመጣጠነ ምግብ ነው። ለሕጻናትና አዋቂዎችም ጤና ጠቃሚ ነው። ህብረተሰቡን ባለው ትንሽ መሬት ላይ አትክልት ካመረተ ከመግዛት ነፃ ሆነ ማለት ነው። ከጥቆቲ ዋወያ ተካው ኢፊሳቲቭ ኩዳቴ ኦሶም ቢን የሀረሪ ክልል ግብርና ልማት ቢሮ የአትክልትና ፍራፍሬ ባለሙያ አቶ አብዱ ናስር አብዱ ሰመድ እንደገለጹት በዘርፉ ተደራጅተው የተሰማሩትን ውጤታማነት እንዲጠናከሩ የሚደረግላቸው ድጋፍ እንደሚቀጥልም ገልጸዋል። በተለይ እንደ አርሶ አደር መሀመድ ያሉ ባለሙያዎች ለሌሎች አሪያ የሚሆን ስራ እየሰሩ እንደሚገኝም ተናግረዋል። ከናንዱር አካ ቢሮ ቆና ቀደም ሲል የግብርና ቢሮ አቮካዶ፣ ማንጎ እና ብርቱካን በአጭር ጊዜ ፍሬ እንዲያፈሩ የተሻሻሉ ዘሮችን ማቅረብ ላይ ይሰራል። ቀደም ሲል ማንጎ በሰባት አመት ያፈራል፣ ወደ ሶስት ዓመት እንዲያፈራ ተደርጓል። ግንዛቤ ላይም እንሰራበታለን። በቀጣይም አብረን ሰፊ ስራዎችን እንሰራለን። በክልሉ ግብርና ልማት ቢሮ የከተማ ግብርና አስተባባሪ አቶ አህመድ ሲራጅ አልይ በበኩላቸው የከተማ ግብርና ስራ ትኩረት ተሰጥቶት እየተሰራ እንደሚገኝ ገልጸው በመሰል ሙያ የተሰማሩ ባለሙያዎች በችግኝ አቅርቦ ረገድ መፍትሄ ይሆናሉም ብለዋል። በመጨረሻም ቢሮ በእንደዚህ አይነት ዘርፍ የተሰማሩ አርሶ አደሮች እንደሚደግፍና እንደሚያበረታታም አስታውቀዋል። ከሐረሪ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ተሸጋግረናል። ጠቅላይ ሚኒስትር ዶክተር አብይ አህመድ በኬንያ የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋ ህልፈት የተሰማቸውን ሀዘን ገለጹ። በሌላ ዜና አየር ኃይል የሚሰጠውን ማንኛውም ግዳጅ ለመፈጸም በላቀ ዝግጁነት ደረጃ ላይ ይገኛል አሉ የኢፌዴሪ አየር ኃይል ዋና አዛዥ ሌተና ጀነራል ይልማ መርዳሳ። እኚህና መሰል ሀገር አቀፍ ዘገባዎችን ምስጋና ኃይሉ እንደሚከተል ያቀርባቸዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የቀድሞ ኬንያ ጠቅላይ ሚኒስትር ራይላ ኦዲንጋ ህልፈትን የተሰማቸውን ሀዘን ገልጸዋል። ጠቅላይ ሚኒስትሩ ባስተላለፉት መልእክትም በኢትዮጵያ መንግሥት ስም ሀዘናቸውን በመንግስት በመግለጽም ነፍሳቸውን በሰላም እንድታርፍም ተመኝቷል። ራይላ ኦዲንጋ ባደረባቸው የልብ ህመምም በህንድ አገር ሕክምናቸው ሲካተሉ ቆይተው በሰማንያ ዓመታቸው ከዚህ ዓለም በሞት መለየታቸውም ተሰምቷል። አየር ኃይል የሚሰጠውን ማንኛውም ግዳጅ ለመፈጸም በላቀ ዝግጅት ደረጃ ላይ ይገኛል አሉ የፌዴሪ አየር ኃይል ዋና አዛዥ ሌትናል ጀርማል ይልማ መርዳሳም የአየር ኃይል ምክትል አዛዥ ለአየር ኦፕሬሽን በግዳጅ አፈጻጸም ከፍተኛ አስተዋጽኦ ላበረከቱ ክፍሎች እውቅናም ሰጥቷል። ሌተናል ጀኔራል ይልማ መርዳሳ በዚህ ወቅት ተቋሙ የሚሰጠውን ተልኮና ግዳጅ ለሚፈጽሙ በከፍተኛ ዝግጅነት አቅም ላይ እንደሚገኝም አረጋግጧል። የአየር ኃይል በአጭር ጊዜ ውስጥ በመከናወናቸው የለውጥ ስራዎችም አስደናቂ ስኬቶችን አስመዝግበዋል ያሉት ዋና አዛዡም ይህም የአመራሩና የአባላቱ የጋራ ስራ ውጤት መሆኑንም አስገንዝበዋል። አየር ኃይል ምክትል አዛዥ ለአየር ኦፕሬሽን ብርጋዴር ጀኔራል ተስፋዬ የለገሰ በኩላቸው ክፍሉ የኢትዮ የኢትዮጵያን የአየር ክልል በንቃት በመጠበቅ የተቋሙን የውጊያ ዝግጅት እያረጋገጠ እንደሚገኝ አመልክተዋል። በመርሃ ግብሩ ግዳጃቸውን በብቃት ለተወጡ ክፍሎችም የእውቅና የምስጋና ሰርቲፊኬት መሰጠቱንም የመከላከያ ሰራዊት ኦንላይን ሚዲያም ዋና አዘጋጅ ሌትራል ኮሎኔል ውብሸት ቸኮል ተናግረዋል። አስራአምስተኛው የኢትዮጵያ ኢቫሉዌሽን አሶሽን ዓመታዊ ጉባኤ ሀገራዊ እቅድና ምዘና አቅም ማሳደግ በሚል መሪ ሀሳብ እየተካሄደ ይገኛል። በጉባኤው ከተለያዩ የመንግስት ተቋማትና ከአራት ዩኒቨርሲቲዎች የተውጣጡ ከ150 በላይ ተሳታፊዎችና ባለድርሻ አካላት ተገኝተዋል። የፕላንና ልማት ሚኒስቴር ሚኒስትር ዴኤታ ጥሩ ማራባተ ሚኒስትሩ የክትትልና የግምገማ ስርዓትን ለማገንባት እናም ዲጂታላይዝ ለማድረግ ጥራት ያለው መረጃ ለማመንጨትም እየሰራ እንደሆነ ተናግረዋል። የኢትዮጵያ ኢቫሉዌሽን አሶሲሽን ፕሬዚደንት ደረጀ ማሞ ማህበሩ በመንግስት ተቋማት ላይ የሚታዩ ክፍተቶችን ለመሙላት በአቅም ግንባታ ላይ እየሰራ መሆኑን አመልክቷል። ለመንግስት ሰራተኞች ደሞዝ ተጨምሯል በሚል ሰበብ ዋጋ ያናሩ 57212 ነጋዴዎች ላይ ህጋዊ እርምጃ መወሰዱን የንግድና ቀጣናዊ ትስስር ሚኒስቴር አስታውቋል። የንግድና ቀጣናዊ ትስስር ሚኒስቴርና የተጠሪ ተቋማቱ የ2018 በጀት ዓመት የአንደኛ ሩብ ዓመት እቅድ አፈጻጸሙን ገምግሟል። በሚኒስቴር መስሪያ ቤቱ የንግድ ስርዓትና የላይሰንሲንግ ዘርፍ ሚኒስትር ዴኤታም ዶክተር አብዱል ሀኪም ሙሉ ባቀረቡት ሪፖርት በሩብ ዓመቱ የንግድ ስርዓቱን ለማስያዝ የተለያዩ ስራዎችን ሲከናወኑ መቆየታቸውን አብራርተዋል። በዚህም ለመንግስት ሰራተኞች ደሞዝ ተጨምሯል በሚል ሰበብ ዋጋ ያናሩ 57 212 ህገወጥ ነጋዴዎች እርምጃ ተወስዶባቸዋል፣ ብለዋል። ከውጭ ወዳገኘናቸው ዘገባዎች ስናልፍ የኬንያ የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋ ከዚህ ዓለም በሞት ተለይተዋል። ራይላ ኦዲንጋ ባደረባቸው የልብ ሕመም ሕክምናቸውን ሲከታተሉ ቆይተው በሰማኒያ አመታቸው ዓመታቸው ከዚህ ዓለም በሞት መለታቸውን ሮይተርስ ዘግበዋል። ባር ጠንክር ዝነኛው የኬንያ ፖለቲከኛ ራይላ ኦዲንጋ በሰማኒያ ዓመታቸው ከዚህ ዓለም በሞት ተለዩ። ኦዲንጋ በህንድ ህክምና እየተከታተሉ እንደነበረ ተገልጿል። ራይላ ኦዲንጋ በኬንያ ታዋቂ ከሆነው ቤተሰብ ነው የተወለዱት። ራይላ ኦዲንጋ ከፈረንጆቹ 2008 እስከ 2013 ዓ.ም ድረስ የኬንያ ጠቅላይ ሚኒስትር በመሆን አገልግሏል። በተጨማሪም ለኬንያ ፕሬዚዳንታዊ ምርጫ አምስት ጊዜ የተወዳደሩት ራይላ ኦዲንጋ በአንዱም ማሸነፍ እንዳልቻሉ ይታወቃል። ኬንያ ከእንግሊዝ ነጻ ስትወጣ ምክትል ፕሬዚዳንት ሆነው ያገለገሉት አባታቸው ዋና ወንበር ማግኘት እንዳልቻሉ ይታወቃል። ኦዲንጋና የቀድሞ ፕሬዚዳንት ኡሁሩ ኬንያታ የኬንያ ትልልቆቹ ሁለት ፖለቲካ ስርወ መንግስትም ይወክላሉ። በአውሮፓውያኑ 2017 በተቃራኒ ጎራ ተሰልፈው ተወዳድረዋል። በቀጣዩ ዓመትም ዘሃንድ ሼክ ተብሎ የተሰየመ ውል በጋራ ለመስራት መስማማታቸው ይታወቃል። ኦዲንጋ ፕሬዚዳንት ሆነው ከተመረጡ የኡሁሩ ኬንያታ የልማት እቅዶችን ለማስቀጠል ቃል ገብተውም ነበር። ለችግር ተጋላጭ የሆኑ ኬንያውያን በገንዘብ ለመደገፍም ቃል መግባታቸው ይታወቃል። 6000 የኬንያ ሺሊንግ ወይም 50 ዶላር በየወሩ ሊሰጡ ቃል የገቡ ሲሆን ገንዘቡም ከአዲሱ የማህበራዊ ጥበቃ ፈንድ ይገናኛል ተብሏል። ኦዲንጋ ባባኬር የሚል ሀሳብም አቅርበው እንደነበር ይታወቃል። ሀሳቡም የጤና አገልግሎት በተመጣጣኝ ዋጋ ለመስጠትም ያለመ ነበረም። ከ56 ሚሊዮን በላይ ዜጎች ላላት ሀገር ራሳቸውን የአባት ባህሪ እንደተላበሱ መሪ ሲያስተዋውቁም ቆይተዋል። ሐማስ የሁሉንም ታጋቾች አስክሬን ካላስራከበ ወደ ጋዛ የሚገባው እርዳታ እንደሚገደብ እስራኤል አስጠነቀቀች። አስክሬኖቹ ካልተለቀቁ የተኩስ አቁም ስምምነቱ እንቅፋት ሊገጥመው ይችላል ተብሏል። ለቢቢሲ ዘገባ ሄኖ ግርማ ሐማስ የሁሉንም ታጋቾች አስክሬን ካላስረከበ ወደ ጋዛ የሚገባው እርዳታ እንደሚገደብ እስራኤል አስጠነቀቀች። ይህ ዜና እስከተጠናከረበት ጊዜ ሐማስ የአራት ታጋቾችን አስክሬን ማስረከቡን የእስራኤል መከላከያ ሚኒስትር ገልጿል። የአራቱ ሰዎች ማንነት ለመለየትም የአስክሬን ምርመራ ይደረጋል ተብሏል። ሐማስ 28ቱን ታጋቾች አስክሬን ካላስረከበ ወደ ጋዛ የሚገባውን ሰብዓዊ እርዳታ እንደምትገድብ እስራኤል አስጠንቅቃለች። እስራኤል 45 ፍልስጤማውያንን አስክሬን አስረክባለች። ሐማስ ለቀይ መስቀል ካስረከባቸው አስክሬኖች አንደኛው የኔፓል ዜጋ ነው። ሐማስ የተቀሩትን ሀያ አስክሬኖች እንዲለቅ ጫና በርቶበታል። የእስራኤል መከላከያ ሐማስ ስምምነቱን ማክበር አለበት፣ የታጋቾችን አስክሬን ለቤተሰቦቻቸው ይመልስ ብሏል። ይህ ሳይሆን ከቀረ ወይም ሂደቱ ከዘገየ አስፈላጊው እርምጃ ይወሰዳል ሲሉም አስጠንቅቀዋል። ሐማስ ስምምነቱን አላከበረም በሚል እስራኤል ሰብአዊ እርዳታ ለመገደብና የራፋን ድንበር ላለመክፈት ወስናለች። ሐማስ የተቀሩትን ታጋቾች አስክሬን ለማግኘት እንደተቸገረ ገልጿል። በእስራኤል መገናኛ ብዙሃን የወጣ መረጃ እንደሚጠቁመው ከሆነ የሁሉም ታጋቾች አስክሬን ማግኘት ቀላል ላይሆን ይችላል። ዓለም አቀፉ ቡድን በጋዛ ተሰማርቶ አስክሬናቸው እንዲፈለግም እስራኤል ትሻለች። ፕሬዚዳንት ዶናልድ ትራምፕ በበኩላቸው ትልቅ ሸክም ቀሎ ልላል ስራችን ግን አላለቀም ብለዋል። አስክሬኖች ገና አልተለቀቁም፣ ሁለተኛው የሰላም እቅዱ ክፍል አሁን ይጀምራል ብለዋል። ሐማስ 20 በሕይወት ያሉ ታጋቾች ሲለቅ እስራኤል በምላሹ 20 ፍልስጤማውያን እስረኞችን ለቃለች።